የእመቤታችን የቅድስት ድንግል ማርያም የስደቷ ነገር እንዴት ነው? እመቤታችን በስደቷ ጊዜ የገጠማት መሪር ሀዘናት ምንድን ናቸው? መድኃኒታችን እየሱስ ክርስቶስ በዚህ ጊዜ ምን አይነት ታምራትን አደረገ? ከመስከረም 26 እስከ ህዳር ስድስት የሚጾመው የጽጌ ጾም አጀማመሩና አከዋወኑ እንዴት ነው? በዚህ ቪዲዮ እነዚህን ሀሳቦች ሰፋ ባለ መልኩ እናያለን፣ እስከ መጨረሻው ድረስ ይከታተሉ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ፎሎ፣ ላይክ፣ ኮሜንትና ሼር በማድረግ ቤተሰባችንን ይቀላቀሉ። በስመ አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ንጉሥ ሄሮድ ስልጣኔን ይቀማኛል በሚል ቅናት ተነሳስቶ እርሱን ለማስገደል አሰበ። መልአኩም በዚህ ጊዜ ተነስተ እናቱንና ብላቲናውን ይዘ ወደ ግብፅ ሽሽ ብሎ ለዮሴፍ ነገረው። ያን ጊዜም ጌታችን በተአምራት መዳን ሲቻለው የትዕግሥትና የትሕትና አምላክ ነውና በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመልአኩ ተራዳይነት በአረጋዊ ዮሴፍ ጠባቂነትና በሰሎሜ ድጋፍ ከገሊላ ወደ ግብጽ ሄሮድስ እስኪሞት ድረስ በስደት ኖሩ። ሄሮድስም ጌታችንን ያገኙ መስሎት በቤተልሔምና በአውራጃው የሚገኙ ሁለት ዓመትና ከዚያ በታች የሆኑ 144000 ህጻናትን በግፍ አስፈጅቷል። ግንቦት 24 ለሰው ልጆች ሁሉ እሩሩ የምትሆን ለፍጥረት ሁሉ የምታዝን ቤዛዊተ ዓለም ቅድስት ድንግል ማርያም ለጆሐን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ከዮሴፍና ከሶሌሞን ጋር ወደ ግብጽ ተሰደደች። ከአባቶቿ አገር ወጥታ ሦስት ዓመት ከስድስት ወር በዱር በገደሉ ተንከራተተች። የሚያገኟትም ሁሉ አንቺ መልሽ ቢከፋ ነው እንጂ ደምግባትሻ ማረ ነበር እያሉ አፌዙባት። ፊት የሚገርፉ የሰው ዓይኖች፣ ልብ የሚወጉ የጦር ቃሎች ድንግል ማርያምን ብዙ ጊዜ አስለቀሷት። ጻድቅ የሚሆን ዮሴፍም ስለ ደግነቱ ብዛት ፍየል ጠባቂ እረኛ ተብሎ ተሰደበ። ስደቷ ግንቦት 24 ከሆነ ለምን ከመስከረም 26 እስከ ህዳር 6 የጽጌ ጾም ብለን ስደቷን እናስባለን ካሉ ይህ ሊቃውንት የሰሩት ስርዓት ነው። ከመስከረም 26 እስከ ህዳር 25 በቤተክርስቲያናችን አስተምሮ ዘመነ ጽጌ ይባላል። የአበባ የልምላሜ ወቅት ነው። እመቤታችን ደግሞ በአበባ ትመስላል። አበባ የፍሬ እናት ነው እና እመቤታችንም የተባረከ ፍሬ መድኃኒት ዓለም ኢየሱስ ክርስቶስን ያስገኘች አማናዊት አበባ ናት። ስለዚህም ይህን የስደቷን ወራት በዘመነ ጽጌ ባሉት አርባ ቀናት ከመስከረም ሀያ ስድስት እስከ ህዳር ስድስት ታስቦ እንዲውል የቤተ ክርስቲያናት ልቃውን ስርዓትን ሰሩ። በእነዚህም ቀናት በየቤተ ክርስቲያናቱ የሚነበቡ ምንባቦች፣ የሚዘመሩ መዝሙሮች፣ የሚሰበኩ ስብከት፣ የሚቆመው ማህሌት፣ በጠቅላላ የሚነገረው ሰባት እግዚአብሔር ሁሉ ሰማይ ከከዋክብት ምድርም በጽጌያ አታሸብረቆ የሚታዩ መሆናቸውን የሚገልጽ ነው። በወርሃ ጽጌ ለሚከናወነው መንፈሳዊ አገልግሎት መነሻው መልአኩ ህፃኑና እናቱን ወደ ግብጽ ይዛቸው ሽሽ፣ ህፃኑን ሊገድሉት ይሻሉና ሲል ለዮሴፍ በህልሙ በነገረው መሰረት ህፃኑና እናቱን ድንግል ማርያምን ይዞ ዮሴፍ ወደ ግብጽ መሰደዱን እመቤታችንም ህፃኑን ሶስት ዓመት ከመንፈቅ በስደት ከኖሩ በኋላ ወደ አገራቸው ወደ ናዝሬት የመመለሳቸው መታሰቢያ ነው። እመቤታችንን በስደት ያጋጠሟት ሀዘናት እንደምን ናቸው ቢሉ እንባ መሪር የሆነ እንደሆነ ሲበዛ ቅንድብ ይመልጣል፣ የአይንንም ብርሃን ያፈዛን ፊትም ያንታጥናል። አንድም ስምዖን አረጋዊ እንደ ጦር ልብ የሚከፍል ሀዘን ያገኝሻል ብሎ ጌታ በእለተ ዓርብ የሚቀበለውን መከራ በነገራት ጊዜ እመቤታችን ምርር ብላ አልቅሳለችና በዚህ ጊዜ እንባዋ በፊቱ ወርዷልና። ሁለተኛም ዮሳ ወለ ዮሴፍ ከበረሃ ካረፉበት ቦታ ደርሶባቸው እናንተ ባለጤናው ናችሁ ከዚህ ተቀምጣችሁ፣ በዚህ ህፃን ምክንያት አሁን በገሊላ ልጅ የታቀፈች ሴት አለችን? አላቸው በዚህም ጊዜ እመቤታችን ደንግጣ ጌታን ከሰሎሜ ተቀብላ የቀን ሐሩር የሌሊት ቁር የተቀበልኩብ ከሞት ላላድንን ሆን ብላ መሪር ለቅሶን አለቀስት እምባንም በልጇ ፊት ወርዷልና ኋላ ግን የሄሮድስ ጭፍሮች ሲደርሱባቸው የሾላ ዛፍን ሰውሪን ቢሏት ከነአህያቸው እነ ድንግል ማርያምን ተከፍታ ሰወረቻቸው። ጭፍሮቹም አህያው ከውስጥ ሆኖ ሲያናፋ የአህያውን ጩኸት እየሰሙ ቦታው ጠፍቷቸው ሲዞሩ ሰንብተው ሳያገኟቸው ተመለሱ። ሶስተኛም እመቤታችን ከልመና ሄደች። ሰይጣን ግን እየተከተለ የሰውን ልቦና ጽናባት፣ የሚዘክራት አታ። ብትመለስ ሰብአ ሰገል ያመጡለትን የወርቅ ጫማውን ሌባ ሲወስድባት፣ ሄጄም ላላገኝ የልጅን ጫማ አስወሰድኩበት ብላ መሪን እንባን አለቀሰች። እንባዋም በፊቱ ላይ ወርዷልና፣ አራተኛም በግብፅ በረሃ ሲጓዙ እመቤታችን ወደ ትዕማን ቤት በሄደች ጊዜ የቤቱ እመቤት ስታያት ከየት መጣሽ ብላ ጠየቀቻት። እመቤታችን መልሳ ከይሁዳ ምድር የተሰደርኩ ስደተኛ ነኝ አለች። አንቺ ሴት ደረቅነሽ መሰለኝ በድርቅናሽ ቤትሽን ትተች ትዞር ያለሽ፣ እንዳንቺ ያለች ቆንጆ ሴት ከአዳራሽ ወደ እልፍኝ ይላል እንጂ ሀገሩን ትቶ ሀገር ለሀገር አይንከራተትም ብላ ለተናኮለቻት፣ ዮሴፍም ለለማኝ ቢኖር ይሰጡታል ባይኖርም ደግሞ ካለበት ያደርስ ይባላል እንጂ እንዲህ እንደ ፍላጻ ልብን የሚወጋ ነገር ምን ያናግርሻል ብሎ በመለሳት ጊዜ ኮቲባ የተባለችው የመቤቲቱ ገረድ ጀውጃዋ ሽማግሌ ደፍሮ መቤቴን እንዲመልስላታል እንዴ ብላ ዮሴፍን በጥፊ ቃታ ሕፃኑን ደግሞ ነጥቃ ጣለችው። ሕፃኑ ምሪ ብሎ ሲያለቅስ መቤታችን እርሱን ተከትላ ምርር ብላ አለቀሰች። ልታነሳውን በምትሞክርበት ጊዜ ዮሴፍ ተዩ አምላክነቱን ይግለጽ አላት። በዚን ሰዓት ትዕማን ከነገረዷ መሬቱ ተከፍቶ ዋጣቸው። ከዛም ቤት እመቤታችን ቅድስት ድንግል ማርያም ከልጇና ከዮሴፍ እንዲሁም አብራት ወደ ስደት ከወጣቸው ሰሎሜ ጋር ለስድስት ወር ያህል ከተቀመጡ በኋላ ጉዟቸውን ዱር ለዱር አደረጉ። አምስተኛም በበረሃ ጥጦስና ዳክርስ የተባሉ ሁለት ወንበዴዎች አገኟቸው። የጌታንም ልብስ ገፈው እንመልስ አንመልስ ብለው ቆመው ሲማከሩ ልጇን የሚገድሉባት መስሏት፣ ወንበዴ አዩኝ አላዩኝ ብሎ የቀማውን ቀምቶ ይሄዳል እንጂ ቁሞ ይማከራል እንዴ? ልጄ ሊገርኑት ነው እንጂ ብላ መሪር እንባ አለቀሰች። እንባውም በልጇ ፊት ወርዷልና ጌታም ከዕለተ ዓርብ አስቀድሞ ደሜ አይፈስምና አታልቀሺ ብሎ አጽናንቷታል። ሆኖም ግን ጥጦስ ካደረበት ፍቅርና ረራ የተነሳ እነዚህ ሰዎች አሳዘኑ፣ ወደዚህ ቦታ የመጡት ያለ ምክንያት አይሆንምና አንቀማቸው፣ እንተውላቸው ብሎ ልብሳቸውን መልሶላቸው ጉዟቸውን እንዲቀጥሉ ረዳቸው። እነዚህም እመቤታችን በበረሃ ያጋጠሟት ሀዘኖች ናቸው። ድንግሎይ በተወደደ ልጅሽ ፊት ያነባሹ መሪር እምባ ያጣቴ ማጠቢያ ይሁን። ዓለሙ ሁሉ የሚመግብ የሚያጠጣ ጌታን ይዘሽ ተራብሽ ተጠማሽ። የድንግል ትሕትና እንደምን ያለ ትሕትና ነው! በዛ አስጨናቂ የስደት ወራት አንድም ቀን የሚያሳደዷትን እንዲያጠፋቸው ወደ ልጇ አልለመነችም። በጎን የምትለምን እናት ናትና። እመቤታችን ወደ ኢትዮጵያ መሰደድ እንዴት ነበር ቢሉ፣ የቃል ኪዳን ሀገር ሀገረ እግዚአብሔር ኢትዮጵያ ድንግልን ከነልጇ ልጅዋ ተቀብላ አስተናግዳለች። አንዳንድ ገዳማት ገዳማትና አድባራት ስትሄዱ ይህ ማርያም የተቀመጠችበት ቦታ ነው፣ ይህ የተገለገሉበት እቃዎች ናቸው፣ ይህ የነበሩት ዋሻ ነው እያሉ ያስጎብኛሉ። የጣና ደሴቶችና የዋልድባ ገዳምና አክሱምና ትግራይ አውራጃዎችን ደብረ አባይና የጎጃም ታላቅ ገዳማትን በርካታ የኢትዮጵያን አውራጃዎች በኪደት እግራቸው ባርከው ቀድሰውታልም። ግብፃውያንና ኢትዮጵያውያንም ለጌታችን ፍቅር ከምንም በላይ ይሳሱ ስለነበር ተቀብለው አሳረፏቸው። አንዳንዶቹም ቤታቸውን በመልቀቅ አስተናገዷቸው። አንዳንድ ግን ሰይጣን ያደረባቸው ሰዎች ቢያጋጥማቸውም፣ ብዙዎቹ ግን ለፍቅሩ በመሳሳት ደምግባቱ ከሰው ልጆች ሁሉ ያምራል ተብሎ የተነገረለትን መልኩን በማየት ብቻ ለማመን በክተዋል። በበረሃ ውስጥ በሚኖሩ ሽፍታዎች ለጌታችን ያሳዩ ተረራዊ ፍቅርም የተለየ ነበረ። ኢትዮጵያን ባሳዩ ደግነትና ፍቅር እመቤታችን በመደሰቷ ጌታችን ኢትዮጵያን በእመቤታችን ምልጃ ሊያስጠብቃት ስለፈለገ የአስራት አገር አድርጎ ሰጣት። ለፍቅሩ ለሳሱለት ኢትዮጵያውያንና ግብፃውያንም ገዳማተ ግብፅንና ገዳማተ ኢትዮጵያን ባረከላቸው፣ ሌሎችንም ገዳሞችን መሰረተላቸው። በዚያንም ዘመን በምናኔ ኖር የነበረው ከካም ወገን የሆነው መልከጸድቅ በስጋ በሥጋ ዘመዶቹ የሆኑትን የማይዛመዱትን እንዲምርለት መሥዋዕት እያቀረበና እየጸለየ እግዚአብሔርን ይማጸን ነበር። ሲጸልዩም አቤቱ ለዲያብሎስ ከመገዘት ለአንተ ወደ መገዛት መልሰኛልና፣ ከአገር ያውጥተ አንተን ወደማመልክበት ቦታ አምጥተኛልና፣ በደሌንም ይቅር ብለኛልና አመሰግንሃለሁ። ነገር ግን እኔን ይቅር እንዳልከኝ ዘመዶቼንም አድል አለው እግዚአብሔርም ልመናውን ተቀብሎ ልጅን ወደ ግብፅ በጠራው ጊዜ ዘመዶችን እምርላለሁ አለም፣ ቃል ኪዳንም ገባለት። ዘመኑም በደረሰ ጊዜ እግዚአብሔር የገባለትን ቃል ኪዳን ለመፈጸም የመልከ ጼዲቅ አባት ወገኖቹ የካምዘሮች ናቸውና፣ ጌታችን ወገኖቹ ሊምርለት ወደ ግብፅ ተሰደደለ። አባ ሕርያቆስም በቅዳሴ ማርያም ድርሰቱ ላይ እርጉም ሄሮድስ በነገሰበት ወራት ከአንቺ ጋር ከአንዱ ሀገር ወደ አንዱ ሀገር የተሰደደውን መሰደድ አሳስቢልን። በፊትሽና በልጅሽ ፊት የወረደውን መሪር እንባ አሳስቢልን። ረሃቡን፣ ጥሙን፣ ችግሩና አዘኑን ያገኘሽንም ልዩ ልዩ መከራ አሳስቢልን ሲል ይዘክራል። ጌታችን ኢየሱስ ክርስቶስ በስደቱ ወቅት ያደረጋቸው ድንቅ ድንቅ ታምራቶች እስ እንደምን ናቸው ቢሉ ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱንና ይህንን ውሃ ክፎች እንዳይጠጡት መራራ ማድረጉ ለችግረኞች፣ ለበሽተኞች ግን ጣፋጭ መጠጥና ፈዋሽ ጠበል ማድረጉ፣ የሄሮድስ ጭፍሮች ደርሰው የልጅሽን ሊገድሉብሽ ነው ብሎ የዮሴፍ ልጅ ዮሳ እመቤታችንን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ ማድረጉ፣ መንገድ ላይ የተራዳቸው ሽፍታ ሰይፍ በተሰበረች ጊዜ እንደ ቀድሞ ደና እንድትሆን ማድረጉ፣ እንደዚሁም የግብፅ ጣዖታትን ቀጥቅጦ ማጥፋቱ ተጠቃሾች ናቸው። የማህሌተ ጽጌና የጾመ ጽጌ አጀማመር የእመቤታችን የስደቷ በመታሰቢያ ወር በቤተክርስቲያናችን የሚከበረው በማህሌት በቅዳሴና በዝክር ነው። በወርሃ ጽጌ ባሉት ሳምንታት ከቀዳሜ ማታ እስከ ውር ጠዋት አበው ካህናት የሚያቀርቡ ዝማሬ ከቅዱስ ያሬድ ድጓ ከማህሌተ ጽጌና ከሰቆቃው ድንግል የተውጣጣና ሶስት ወገን ያለው ነው። ዝክሩም በአሁን ወቅት በከተሞች አካባቢ እየተረሳ ቢመጣም ዘውትር እሁድ የአንድ አካባቢ ሰዎች ማዕከላዊ በሆነ ቦታ ተሰባስበው በመቤታችን ስም የሚዘክሩት ነው። አቅመ ደካሞች፣ ድሆችና መንገደኞች ተጠርተው በመቤታችን ስም እንዲበሉና እንዲጠጡ ይደረጋል። ይህም ትውፊት እመቤታችን ወደ ኢትዮጵያ በመጣች ጊዜ ኢትዮጵያውያን እናቶችና አባቶች ያደረጉላትን መስተንግዶ ለማሰብ ነው። በ14ኛው መቶ ክፍለ ዘመንም የተነሱ አባት አባ ጽጌ ብርሃን የሮማን ሽቱ የቀናንም አበባ የምትሆኚ ማርያም ሆይ በረሃብ በጾም አበባ የመሰለ የመልክሽ ደምግማት እስኪ ጠወልግ ድረስ በስደትና በለቅሶ የደረሰብሽን ችግርና ድካም መከራሽንም ሁሉ እንዳያችሽ እንደ ሰሎሚ አብሬሽ ብቀበል ምኞቴ ነበር። በዚህም ፍጻሜ የሌለው ደስታሽን እንሳተፍ ነበር ብሏታል። እንዲሁም አባ አርከስሉስ በስደቷ የደረሰባትን ሀዘን ሰቆቃው ድንግል በሚል ድርሰታቸው እንዲህ አሉ። ፀሐይን የምትለብሽ የብርሃን ልጅ ቅድስት ድንግል ማርያም ከክፉ ከሄሮድስ ዘንድ ልጅሽን ባሸሸሽ ጊዜ የደረሱብሽን ችግሮችና ጨረቃን የሚጫሙ እግሮችሽ በመንገድ ብዛትና በአሸዋ ግለት እንዳጎበጎቡ ሲሰማ ሰው ይቅርና ድንጋዩን በለቀሰ ነው። በዚህም ወቅት በሚገኙ ሰንበታት ሊቃውንቱ ሌሊቱን ሙሉ ስለ እመቤታችን አበባነትና ስለ ጌታችን ፍሬነት የሚያተት ትምህርትን እየያዙትን ማሌ ተጽጌና ሰበቋው ድንግልን ከቅዱስ ያሬድ ዚቅ ጋር በማስማማት ሲዘምሩ ሲያሸበሽቡ ያድራሉ። ቅዳሴውን በአባ ሕርያቆስ የተደረሰውና ሚስጥረ ስጋዌን ሚስጥረ ስላሴን ነገረ ማርያምን የሚተነትነው ቅዳሴ ማርያም ነው። ምንባባቱም ከዚህ ጋር ተዛማችነት ያላቸው ናቸው። የጻድቁ አቡነ ዜና ማርቆስ ዜና ገድል የጽጌን ጾም አስመልክቶ የሚከተለውን ይተርካል። አባ ጽጌ ብርሃን የተባለው አባት እንደ መዝሙረ ዳዊት መቶ አምሳ አድርጎ ማለት ጽጌን ደረሰ። አባ ጽጌ ብርሃን ይህን በደረሰበት ጊዜ የወረ ኢሉ ተወላጅና የደብረ ሃንታው አባ ገብረ ማርያም አማካሪው ነበር። ድርሰቱንም ሲደርሱ ቤት እየመታና በአምስት ሲኒ እየከፋፈለ አባ ጽጌ ብርሃን አባ ገብረ ማርያም ከመስከረም 26 ቀን እስከ ህዳር 6 ቀን ማሕሌተ ጽጌን ለመቆምና የጽጌን ጾም ለመጾም በየዓመቱ በደብረ ብስራት እየመጡ ይሰነበቱና ቁስቋምን ውለው ወደየባታቸው ይመለሱ ነበር። ከአባታችን የገደል ክፍል ለመረዳት እንደሚቻለው አባ ጽጌ ብርሃን እና አባ ገብረ ማርያም የጽጌን ማህሌት መቆም ወቅቱንም በፈቃዳቸው መጾም የጀመሩበት ዘመን በ14ተኛው ክፍለ ዘመን መጀመሪያ ላይ። ከዚያ ወዲህ ግን ጥቂት በጥቂት እያለ አብያተ ክርስቲያናት በወራ ጽጌ የጽጌን ማህሌት መቆም ጀመሩ። ጥቂት መነኮሳትና አንዳንድ ምዕመናንም በፈቃዳቸው ወቅቱን መጾም ጀመሩ። የጽጌን ማህሌት መቆም ስለተለመደ ከማታው በሶስት ሰዓት ይደወል። ሴት ወንዱ ትንሹም ትልቁም ይሰበሰባል። ማሊ ተጽጌ እየተዘመ አስፈላጊ ሆነው በጽናጽን በከበሮ የተወረበና የተሸበሸበ እስከ ጠዋቱ 12 ሰዓት ድረስ ተቆሞ ይታደራል። የጽጌ ጾም የውዴታ የፈቃድ እንጂ የግዴታ አይደለም። የመቤታችን ስደት በማሰብ ከትሩፋት ወገን የሚጾም ስለሆነ ምእመናን ሁሉ እንዲጾሙት አይገደዱም። የሚጾመው ማይጾመውን ለምን አጾምኩም ብሎ ሊፈርድበት፣ ስለራሱም የጾምኩ ነው ብሎ መናገር አይገባውም። ፈቃድ መሆኑን የሚያሳየው ይኸው ነው። የማይጾሙም በልቡ ያመሰግናል። ስደቷንም እያሰበ ማህሌቷን እየዘመረ ያሳልፋል። አምላካችን እግዚአብሔር የጽድቅ ፍሬ ሳናፈራ በሞት ሳንወሰድ በቸርነቱ ይጠብቀን፣ አሜን። ስዋት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን።